አጠቃላይ የዚህን ቴክኖሎጂ ዓላማና ጥቅሙ ምንድን ነው የሚል አንስቶታል እና አጠቃላይ እንግዲህ ዋናው ዓላማው ምንድን ነው፣ በከተማችን ያለውን የአጠቃላይ የትራፊክ እንቅስቃሴ ማኔጅ ለማድረግ ወይንም ደግሞ አጠቃላይ የመንገድ ትራፊክ ስርዓቱን ዘመናዊ ለማድረግ እና እዚህ ላይ ደግሞ በጣም ብዙ ቅድም እንዳልኩት እኔም ሰፋፊ ጥቅሞች እንዳሉት አንስተዋል እና የዚህ የአዲስ ስርዓት መዘርጋቱ ለምን አስፈለገ የሚለውን አይ ቲንክ በደንብ ግልጽ መሆን ያስፈልጋል ብዬ አስባለሁ። ጥያቄዎች ሀሳቦችን የምናንሸራሽር መሆኑ እንዳለ ሆኖ ማለት ነው። አንደኛ ኦልሞስት የቁጥጥር አቅማችን ማኗዋሊ ስንሰራ የነበረንበትን ሁኔታ በደንብ እንድርስታን ማድረግ ጥሩ ይሆናል። ምክንያቱም ማንዋሊ ስንል ፓድ እናሳትማለን ተቆጣጣሪ እናሰማራለን። ትራፊክ ተቆጣጣሪም ትራፊክ ፖሊስም ቁጥጥር ስራን ይሰራል። ይሄ ኦልሬዲ ደንብ የተላለፈ ሰው የሚቀጣው በፓድ ነው ማለት ነው፣ ፓድ ላይ በመጻፍ ነው። ይሄ ደግሞ በጣም ብዙ ከኮስትም ከጊዜም አንጻር በጣም ብዙ ጫና እንዳለ አይ ቲንክ በደንብ መረዳት ጥሩ ይሆናል ብዬ አስባለሁ። ሁለተኛ፣ ተገልጋዩ የት ነው የሚከፍለው? ባንክ ሄዶ ነው የሚከፍለው ፕላስ ደግሞ ብዙ እንግልቶች አሉ። ኢቭን መሀል ላይም ኢቭን ደላላዎች ጭምር አሉ በየቦታው እኔን ከፍልልልሃለን በማለት የተለያዩ የተገልጋይ እንግልት በደንብ መኖሩን አንደርስታን ማድረግ ጥሩ ይሆናል ብዬ አስባለሁ። ይሄ ብዙ ቅሬታዎችም ነበሩ፣ የመልካም አስተዳደር ችግሮችም እንደነበሩ አንደርስታን ማድረግ ጥሩ ይሆናል ብዬ አስባለሁ። ከዛ ውጭ ሞር የአጠቃላይ እንግዲህ በከተማችን ነባራዊ ሁኔታ አንዱ ትልቅ አጀንዳ ሆኖ ያለው የትራፊክ ፍሰት ነው። የትራፊክ ፍሰት ወይንም ደግሞ የትራፊክ መጨናነቅ አንዱ የሚነሳ ችግር ነው። እንደምታውቁት ይሄ እንግዲህ አንዱ የቁጥጥር አቅማችን ደካማ በመሆኑ ይህም ደግሞ በቴክኖሎጂ ባለመደገፋችን ምክንያት ትልቅ ተግዳሮት የነበረበት ሁኔታ አለ ማለት ነው። ይሄ ከብዙ ነገሮች ጋር ማያያዝ እና አንደርስታንድ ማድረግ ጥሩ ይሆናል። አንዱ ደንብ የተላለፈ ሰው ለምሳሌ፣ በአጭር ጊዜ ወዲያው ተቀጥቶ እሱም ወደሚፈልገው ቦታ መሄድ አለበት። ደንብ የሚያስከብርም ህግ የሚያስከብረውም አካል የተላለፈውን ደንብ ተላላፊ ቶሎ እርምጃ ወስዶ ማሰናበት አለበት። ይሄ ረጅም ጊዜ የነበረበት ነው። ለመጻፍም ን የዝናብ ጊዜ ደግሞ የምታውቁት ነው። ወረቀት ላይ ለመጻፍ ምን ያህል ችግር እንደሚሆን ማለት ነው። እና ይሄ አጠቃላይ ትራፊክ ፍሰት ላይም የራሱ አስተዋጽኦ የሚፈጥርበት ሁኔታ አለ። ያ ብቻ አይደለም፣ የትራፊክ ግጭት ሲኖር ምንም እንኳን ከወንጀል ጋር የሚያያዙ ጉዳዮች እንዳሉ ሆነው ማይነር የሆኑ የተሽከርካሪ ተሽከርካሪ ግጭቶች ወደ ፎቶ በማንሳት ለሚመለከተው አካል መረጃ በመስጠት መንገዱን ለትራፊክ ፍሰት ክፍት ማድረግ አይቻልም ነበር ከዚህ በፊት ማለት ነው። እና በዛ አግባብ ይህን ችግር መቅረፍ እንዲቻል የሚያግዝ ነው ማለት ነው። ከዛ ውጭ ብዙ ህገወጥነት፣ የተለያዩ ድርጊቶች አሉ በከተማችን ያው እንደምታውቁት ይህንን አንዱ የምንቀርፈው በ በቴክኖሎጂ ነው። ስለዚህ የተለያዩ ህገወጥነቶች ሻሻ የሚሰሩ ፎርጅድ ተሽከርካሪም እዚህ ከተማ ላይ የማይለይበት ሁኔታ አለ። ፎርጅድ የተሽከርካሪ ሰሌዳ ቁጥር ማለት ነው። ከዛ ውጭ ደግሞ ፎርጅድ መንጃ ፈቃዶችን መለየት አይቻልም ነበር ማለት ነው። ስለዚህ ኢዝሊ አሁን እዚህ ከተማ የተመዘገበ ተሽከርካሪ ወይንም ደግሞ የባለቤትነት ማረጋገጫ ፍቃድ ወይንም ደብተር ያለው ሰው እና መንጃ ፍቃድ ከዚህ ከተማ ያወጣ ሰው ሁሉም ወደ ሲስተም ገብቷል ማለት ነው። ስለዚህ ትክክለኛ ከአሽከርካሪና ተሽከርካሪ ፍቃድና ቁጥጥር ባለስልጣን ህጋዊ ሆኖ የተያዙ መረጃዎች ሁሉ ወደዚህ ሲስተም ገብተዋል ማለት ነው። ስለዚህ በዚህ ሲስተም ይስተናገዳሉ። ከዛ ውጭ የሆኑት ፎርጅድ የሆኑትን መለየት ይቻላል ማለት ነው። ስለዚህ ሲስተሙ አይቀበልም ማለት ነው። ኦልሞስት ፎርጅድ መንጃ ፍቃድ የያዘ ሰው ይያዛል ማለት ነው አውቶማቲካሊ። ፎርጅድ ሰሌዳም ካለ መያዝ ይቻላል ማለት ነው። ሶ በዛ አግባብ ይሄንንም ከወንጀል ህገወጥነት ጋር የሚያያዙ ጉዳዮችን በዛ አግባብ ኮንትሮል ማድረግ ይቻላል። ያ ብቻ አይደለም። ወንጀል ሰርቶ የሚያመልጡ የተለያዩ ወንትድ የሆኑ አሽከርካሪዎች ወይ ተሽከርካሪዎች ሊሆኑ ይችላሉ። ይሄንን ኢዚሊ ሲስተሙ ላይ ያንን ተሽከርካሪ ሰሌዳ ወይንም ደግሞ መንጃ ፈቃዱም ሊሆን ይችላል። ወንጀል የሰራ አካል ካለ በሲስተሙ ላይ ይለቀቃል፣ ኮንትሮል የሚያደርጉ አካላት ኢዚሊ የሆነ ቦታ መያዝ ይቻላል ማለት ነው። እና ከዚ በፊት የነበረው ኦልሞስት ማንዋሊ ነው ማለት ነው። ይህን ኮንትሮል ማድረግ አይቻልም። ኢቨን እዚህ ከተማ ላይ የሰው ህይወትን አጥፍተው የሚሰውሩ ብዙ አሽከርካሪዎች ጭምር አሉ። ይህንን ኮንትሮል ማድረግ እንዲቻል የሚያግዝ ነው ማለት ነው። ከዛ ውጭ ይሄ እንግዲህ በደንብ የትራፊክ ቁጥጥር ደንብ 557 2016 የወጣውን ተግባራዊ ማድረግ አይቻልም ነበር። ያለዚህ አዲስ ሲስተም ባይኖረን ወይንም ደግሞ ይሄንን ስርዓት የማንዘረጋ ከሆነ በሚኒስትሮች ምክር ቤት የወጣውን ህግ ተግባራዊ ማድረግ አይቻልም። ስለዚህ ያንን ህግ ተግባራዊ ለማድረግ ነው ማለት ነው ይሄ ስርዓት ያስፈለገውና አጠቃላይ ያንን አንደርስታንድ ማድረግ ጥሩ ይሆናል። ከዛ ውጪ ደንብ የተላለፈ ሰው ነጥቡ እግድ እስካልደረሰ ድረስ ማለት ነው፣ የሚታገድ ነጥብ መንጃ ፍቃድ እስካልሆነ ድረስ መንጃ ፍቃዱ አይነጠቅም ማለት ነው። ስለዚህ መንጃ ፍቃዱን ይዘው መንቀሳቀስ ይችላል። ሰሌዳም ወንጀል ሰርቶ አስገዳጅ ሆኖ እስካልታገደ ድረስ እንዲታገድ የማይሆን እስካልሆነ ድረስ ሰሌዳን መፍታቱን፣ የመንጃ ፍቃድ መቀማቱን ችግር እንዲቀርፍ ይደረጋል ማለት ነው። ከዛ ውጭ የየእለቱን የትራፊክ ቁጥጥር ስራ ማወቅ አይቻልም ነበር ከዚህ በፊት ማኑዋሊ እንደምራለን፣ በኤክሴል ስለዚህ አጠቃላይ የተሰሩትን የየእለቱን ስራዎች አጠቃላይ መረጃዎች ማወቅ እና ያንን ደግሞ አደራጅትን ለተለያዩ ጥናቶች ግብአት እንዲሆኑ እንዲያግስ መረጃ ማግኘት የማይቻልበት ሁኔታ ነበር ማለት ነው። ከዛ ውጭ የትራፊክ አደጋ ነው እንግዲህ የትራፊክ አደጋ ብዙዎች የትራፊክ ሕግን ማክበር ላይ በጣም ሰፋፊ ውስጥነቶች አሉ። ኢቨን ባህሪ ለውጥ አልመጣም። የትራፊክ አደጋ ላይም የተለያዩ ሕግ ተላልፎ የሚገኙ አካላት አሉ። በተደጋጋሚ ጥፋት ያጠፋሉ። ኢቨን መንጃ ፈቃዳቸው ራሱ ነጥብ የሞላባቸው አካላትም ፖይንት ፔናሊቲ ነጥብም መያዝ ፕላስ ደግሞ የገንዘብ ቅጣት የገንዘብ ቅጣት ብቻ የሚከፍልበት አግባብ ነበር። ኢቨን የገንዘብ ቅጣቱ በተደጋጋሚ የሚያጠፉ አካላት፣ ለምሳሌ መጀመሪያ የሚያጠፋ ሰው የሚቀጣው ጥፋት የገንዘብ መጠን ይኖራል። እንደገና ደግሞ በተደጋጋሚ ጥፋት ሲያጠፉ ነጥብ ይመዘገባል። ይህንን መዝገብ አይቻልም ነበር ማለት ነው። ቅድም አያሌው ሲያነሳ የነበረው ለምሳሌ ፖይንት ፔናልቲ ሲስተም የሚባል ኦረዲ ከዚህ በፊት የነበረውን ሁኔታ የምታቁት ነው። በፌዴራል ትራንስፖርት ባለስልጣን ለምቶ ከተማ ላይ ኤክሰርሳይዝ ስናደርግ የነበረው አጠቃላይ ሲስተሙ የመጀመሪያውን ጥፋት ብቻ መመዝገብ ይቻል ነበር። የመጀመሪያውን ጥፋት ሁለተኛውን፣ ሶስተኛውን በተደጋጋሚ ያጠፉትን ጥፋቶች መመዝገብ አይቻልም። ሁለተኛ መጀመሪያ ያጠፋውና ሁለተኛ ያጠፋው ሰው የገንዘብ ቅጣቱ መቀጫው እኩል አይደለም። ያንን ኦልሞስት ደንቡን ተግባራዊ ማድረግ የማይችል ሲስተም ነበር። ኦልሞስት ለኮራፕሽን የተጋለጠ ነበር ማለት ነው። ሰምበዲ ነጥቡ ከሞላ የሆነ ሰው ደሊት ማድረግ ይቻል ነበር። የሚከለክል አልነበረም። ሲስተም ተብሎ ነበር እንጂ ማኑዋል ወደ ማኑዋል የሆነበት አግባብ ነበር ማለት ነው። እና ያንን አፕዴት ማድረግ የማይቻል የነበረው ሲስተም ተግባራዊ ማድረግም አጠቃላይ አዲሱን ደንብ ተግባራዊ ማድረግ ስለማይችል የግድ በዚህ ሲስተም ተግባራዊ ማድረግ አስፈላጊ ሆኖ ስለተገኘ ነው እና በአጠቃላይ አሁን ላይ የከተማውን አጠቃላይ የመንገድ ትራፊክ ቁጥጥርን አቅም ከፍ ለማድረግ እና ዘመኑን የዋጀ በጣም ኢዚ የሆነ ለተቆጣጣሪውም፣ ለተገልጋዩም መፍትሄ ይሆናል ብለን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 ለምሳሌ ከዚህ በፊት ብዙ የሞከርናቸው ሙከራዎች አሉ። ቅድም ያነሳ ነው አንዱ ፖንት ፔናሊቲ ነው። ሁለተኛው የተለያዩ ለምሳሌ የአዋሽ ብር እንደገና ደግሞ የቴሌ ብር የጀመር ናቸው አሉ የቅጣት ስርዓቶች በጣም ብዙ ክፍተቶች የነበሩበት ነው ማለት ነው። ከዛ ውጭ መረጃዎች እዚህ ከተማ የተመዘገቡ አሽከርካሪም የተሽከርካሪ መረጃ ሲስተሙ ላይ ገብተዋል። ከክልል የሚመጡና ከፌዴራል መረጃዎችን ስንጠይቅ ቆይተናል። አይ ቲንክ የሚዲያ አካላት ግልጽ እንዲሆንላችሁም የምንፈልገው አንዱ ይሄንን ጉዳይ ነው። ከክልል እዚህ ከተማ ገብቶ የሚወጡ አሽከርካሪዎች ተሽከርካሪዎች ምን ይሆናሉ የሚል ለዛ መረጃውን እንድናገኝ ጥያቄውን አቅርበናል። ነገር ግን ይሄ የተሰበሰበ መረጃ ባለ ስለሌለ እንደ ሀገር ማለት ነው በዲጂታላይዝ ሆኖ ምንም አይነት ሲስተም እስካሁን ኦንቦርድ የሆነ ሲስተም ስለሌለን ይህ መረጃ ማግኘት ስለማይቻል እኛ ምንድን ነው ያደረግነው? ለዚህ እዚህ ከተማ የሚገቡትን የአሽከርካሪም የተሽከርካሪ መረጃ መመዝገብ ማለት ነው። እሱን አማራጭ ነው እየተከተልን ያለ ነው። ስለዚህ አንድ ሰው ለምሳሌ ከክልል ከአማራ ክልል እዚህ ከተማ ገብቶ ደንብ ተላልፎ ከተገኘ ለመጀመሪያ ጊዜ ምን እናደረጋለን? እንመዘግባለን ሲስተም ላይ። ሁለተኛ ጊዜ ሲያጠፋ ያሰው ድጋሜ አይቸገርም ማለት ነው። ለአሁኑ ግን ምዝገባ እያደረግን ባንክ ሄዶ እንዲከፍል የሚደረግበት አግባብ አለ። ስለዚህ ለችግሮች መፍትሄ በራሳችን እየሰጠን እንድንሄድ ነው ማለት ነው እያደረግነው። በአጠቃላይ በዚህ ሲስተም አጠቃላይ የተቀጡ ተሽከርካሪዎች በዚህ ሲስተም ብቻ ስራውን ከጀመርን በኋላ ወደ 2461 የሚሆኑ አሽከርካሪዎች በዚህ ሲስተም ተስተናግዷል፣ ቅጣት ተቀጥተዋል ማለት ነው። ከዛ ውጪ በሲስተሙ አሁን ላይ የደረስንበት የተለያዩ ለምሳሌ የሰው ሕይወት በትራፊክ አደጋ ምክንያት ግጭት ምክንያት ማለት ነው የሰው ሕይወት በማጥፋት የተለያዩ ወንጀልም ሰርተው እየተፈለጉ ያሉ 689 ተሽከርካሪዎች ሲስተሙ ላይ ተለቋል ማለት ነው። ስለዚህ እነኚህ ቁጥጥር ሲደረግ እዚህ ከተማ ላይ ተቆጣጣሪዎች እንዲይዟቸው የተለዩ ናቸው ማለት ነው። ወደ 689 የሚሆነው ይሄን ያለው አጠቃላይ በእኛ በኩል አጠቃላይ አሁን ፓድ ህትመት ኦልሞስት አቁመናል ማለት ነው። ፓድ ህትመት ቅድም ባልኩት ምክንያት ከክልል የሚመጡትን በዛ ፓድ ተጠቅመን ለመጀመሪያ ጊዜ በዛ በፓድ ልንቀጣ እንችል ይሆናል። በልዩ ሁኔታ ደግሞ ትሪት የሚደረጉ ሊኖሩ ይችላሉ። ከዛ ውጭ ወደ ሲስተም ኦልሬዲ ገብተን ቁጥጥር ስራ እየሰራ ነው የምንገኘው። ይህንን ካልኩኝ ስራ ባልደረቦችም የሚጨምሩት ሀሳብ ካለ እነሱም መጨመር ይችላሉ። አይ ቲንክ በኋላ ላይ ማንሳትም ስለሚችሉ በዚህ ዙሪያ እንግዲህ የፓርኪንጉ ኦልሞስት አጠቃላይ የፓርኪንግ አስተዳደሩን ዘመናዊ ማድረግና ቀልጣፋ እንዲሆን እንዲያስችል እና ከዚህ ቁጥጥር ስርዓት ጋር ተቀናጅቶ እንዲመራ እንዲያስችል ነው ቴክኖሎጂው። ሶ እሱን ለብቻ ባንክ እኛ ሲስተሙን አበልጽገን ኦልሬዲ ላውንች ካደረግን ቆይተናል። ነገር ግን ደግሞ ባንኮች እና ጉዳይ የሚመለከታቸው የክፍያ ፕላትፎርም ክፍያ ስርዓትን ያላቸው አካላት እነቴሌ ኢንትግሬት ለማድረግ የእኛን ሲስተም ረጅም ጊዜ ወስደዋል ማለት ነው። ስለዚህ ፓርኪንጉን ለብቻ ነው ባንክ ለምሳሌ ንግድ ባንክ ኢንቴግሬሽኑን ስራ ሲሰራ የነበረው ብዙ ባለሙያዎች ከኛም ከነሱም ተሳትፈው ከኛም የሚጠበቀውን ሁሉንም አስረክበናል። እስከ ባንክ ፕሬዚዳንቶች ረጅም ጊዜ ዲል ስናደርግ ነው የቆየ ነው አይ ቲንክ ኦረዲ አሁን የፓርኪንጉ አልቋል። በእነሱ በኩል የሙከራ ስርዓት ላይ የሙከራ ስራ ላይ ነው የምንገኘው ሰሞኑ እናንተም ዞር ዞር እያላችሁ እንግዲህ በኮሪደር ልማቱ የለሙ ፓርኪንግ ቦታዎች ላይ ኦረዲ ያንን ስርዓት ተግባራዊ ለማድረግ ዝግጅት ኦረዲ በእኛ በኩል ዝግጅት አድርገን ቆይተናል። አሁን ላይ ኢንተግሬሽኑን እነሱ ባንኮች የንግድ ባንክ ጨርሰዋል፣ ሌሎች ባንኮችም ጨርሰናል። የባንኮች የንግድ ባንኩን እና የቴሌን ኦረዲ ጨርሰን ወደ ተግባር የምንገባ ስለሆነ በጋራ የምናየው እና እሱን ደግሞ በጋራ ለህዝቡም የምናደርስ ነው የሚሆነው ብዬ አስባለሁ። እና ይህንን ለማለት ነው። እጅግ አድርገን ነው የምናመሰግነው። በድጋሚ ሚዲያ አካላት ስለመጣችሁ ትልቅ አድናቆትም አለን፣ ትልቅ ክብር አለን። ሰው አጠቃላይ መረጃውን እናንተም አውቃችሁ ህዝብም እንዲያውቅ በማድረግ ተቋማችንን ለማገዝም ትልቅ አስተዋጽኦ የሚሆን ነው።